እንዴ ነው፣ ሞራል የለም። ሞራል ሞራል ሞራል ሞራል ይገረም በኤቢኤስ ጀምሯል። እንግዲህ ከዚህ በኋላ ይሄንን ሾ የምመራው እኔ ሆናለሁ ማለት ነው እናንተም ሰልቸት ብላችኋል። በአዲስ ሰው በአዲስ አቀራረብ የምትፈልጉትን የአድማጭ ተመልካች ምርጫ የሆኑ እንግዶችን እያመጣን እዚህ እናስተናግዳለን ማለት ነው። አብራችሁ እንድትቆዩኝ ጋብዛለሁ። እንዴት ነው ሞራል የለም? አዎ፣ እንዲህ ስንቀባበል ነው ፕሮግራማችንን እንግዲህ እንጀምራለን። ሙሉ ሰው ነው ዛሬ፣ እንግዲህ ሙሉ ሰው ነው የሚያዩት። መሰንቆ ተጫዋቾች ጊዜ ስታዩት አቀርቅሮ እንደዚህ እስቲ ልፍታው ያሰረ ይፍታ። ፍታዊነን ፍታዊነን። ወንበር ብንረከብም እንዲናገር ስልጣን እንሰጠዋለን። ምንድን ነው አስተክላለሁ። በቃ ከምን ላይ ሲኖ የደረሰብኝ በደል መናገር አለብኝ። በነገራችን ላይ ግን አድማች ተመልካች እንዲያስተውለው የምፈልገው ከፀጉር አስተካዮች ህብረት ነው የመጣ ነው እና ብዙ ጊዜ እዚህ ሚዲያ ላይ ማለት ነው ሚዲያ ላይ በጣም በጣም መሄድም አልቻል መናገርም አልቻል እና በዛ ምክንያት ማዕቀብ ተጥሎብህ ነው። ሾውን እስከመውረስ የደረስ ነው እና እውነቱን ተናገርስ። የደረሰብኝን በደል እዚህ ማወቅ አለበት። ፍትሃዊነን እያናገርን ነው፣ በነፃነት እንድትናገር ፈቅደንላል። ፀጉር ያስተከሉት ናቸው አንድ ላይ ተሰባስበው ያሰሩኝ አሉ። ከጀርባ ደግሞ ወክለ ወይ ነው የወታሁትኝ፣ በውክልና ነው የማህበሩ ሊቀመንበር ማለት ነው። ይሻውን በቃ ፍታኝ አስተክላለሁ በቃ ይሻልል ብትል፣ ከምን ላይ ግን ታስተክላለህ? ምን አለህን? ፍትሃዊነን እንፈታ ወየ ወየ ምንድን ነው? አፍን መሰብሰብ ነው ወንድሜ ይህ ደረሰብኝ በደል በጣም ከባድ ነው። ምን አድርጊያችሁ ነው ግን አላርፍ አላፍ ሆን እንጂ፣ እንዴት ያለ ነገር ነው? በገባንበት በወጣንበት እንዴ አንዳንድ ቅናት እኮ ነው። ጸጉር ከምን ላይ ታስተክለዋል? ቢኖር እኮ መልካም ነበር እኮ እኔ ያልኩት መላጣዬ፣ ሱቄ ነው ስለዚህ ሱቄን አላፈርስም አላስተክልም ነው ተባብረው እንዲህ ሲጀምር አለህ አለህ፣ ሲጀምር ለመተከል በነገራችን ላይ ታውቃለህ፣ ሚሊዮን ብር ቢኖርህ ፀጉሩ ከሌለ ሶርሱ ከሌለ እኮ መተከል እራሱ። ይኸውልህ ሄድኩኝ እኮ እውነቱን ለመናገር ሄጄ ለማስተከል ነበረ። ሞከሩ እዚህ አካባቢ አይሆንም፣ ከዚህም ተሞከረ አይሆንም፣ ከእዛ ኧረ ተመለስ ተመለስ። አይ ከበግሪ ላይ ነው ዶክተሩ ምን አለ? እንደውም የመጀመሪያው እግረ መላጣ አንተን ያለ በጣም ነው። ግን የሚገርመው እኔ አስተክዬ እንዲህ ይመርብኝ፣ ለገላገላችሁ ከመላጣ በነገራችን ላይ እኮ አላስጨረስከኝም እንጂ ይሄ ልጅ ራሱ ይኸው ቀና ብሎ እያወራ ነው። በነገራችን ላይ ከዚህ በፊት እኮ ሾው ላይ እንዲህ እንዳቀረቀረ ነው ማሲንቆ የሚመታው። ዛሬ ደረቱን ነፍቶን የመታው አይኑ ላይ ያንጸባረክበት ንተ እኮ በምን ምክንያት ነው ከአንተ ሊጀምር፣ ምክንያቱ ምን ነበረ? በነገራችን ላይ ያው ምክንያቱ ብዙ አይነት ምክንያት አለ። ሰው ፐር ይመልጠዋል፣ ጄል ይመልጠዋል፣ ውሃ ይመልጠዋል፣ በረሃ ይመልጠዋል። ማለት ያለበት ኔ አላሽ ምንን የመለጠኝ ፎረፎር ነው። ያንተን ሰምቻለሁ ቆረቆር ነው። በጣም ይገርማችሁ አንዳንዱ ድንገት አሁን ሮብ ግጥም ያለ ፀጉር ኖሮት ሐሙስ ለት መላጣው ነው የሚገኝ፣ ሰው አለ። የኔ ግን እያየሁት ነው ትዝ ይለኛል፣ እንዲህ እየጻፍኩ እራሱ ጣ እያለ ሲወድቅ ትዝ ይለኛልና በብዙ ሌሊቶች የተመለጠ አናት ነው ያለ። ግን ልክ ነው እኮ የሆነ ጊዜ ነው። ይሄ አማርኛው እኮ ትክክል ነው፣ ወገብ ሲጎብጥ፣ ጭቃ ሲያዳልጥ፣ ሆድ ሲያብጥ፣ ራስ ሲመለጥ ምናምን። አይታወቅም ድንገት እኮ ነው መስታወት ላይ ስታይ የሆነ ሰዓት ራሰ በራውን ራስን ታገኘዋለህ። እና ልክ ነህ ልልህ ፈልጌ እንደውም ቅድም ምሳሌ እኮ እያወራህልኝ ነበር እኮ በጥቂት ቀን የተመለጠ በሚል። አዎ፣ ሽመልስ በቀለን ታውቁታላችሁ። ሽመልስ በቀለ ሽመልስ ዓርብ ዕለት ግጥም ያለ ጸጉር ነበረው። ቅዳሜ ሲመጣ እንዲህ ወርዶ ያገኘን፣ ነፍሷን ይማረና እንግዳዘር እኔ የምልሽ የሚቃ ወድቆብን ነው ብለዋለች። ያን ነው አዎ ለማንኛውም አሁን አምነህ ተቀበልክ ይመስለኛል። አዎ በተለያየ ምክንያት ምንድነው እጄ የተሞከርኩ አልሆነም ምናምን ተፈተሸ። ያልኳቸው ነገር ምንድነው ሲኖረኝ እመጣለሁ ብዬን የመጣሁት ኢንሻአላህ፣ ሲኖረኝ አሁንም ቢሆን ቃሌን አጥፍ ያለሁ እንዲህ ከሚቀጠቅጡኝ አስተክላለሁ፣ አስተክላለሁ፣ አስተክላለሁ። ተሰማምተናል አይ ይገረም ግን ሾው ያምርበታል አይደል ግጥም ባሉ ጸጉሮች ይሄ ሾው ሲመራ ጥሩ ግጥም ባሉ ጸጉሮች አንተ ግን ባህሪ እንዴት ነው ካስተከልክ በኋላ ባህሪ ጸጉር ነው የተተከለው እኮ የተለየ ነገር የለም ይልቅ የተለያዩ ሀሳቦች ይኖራሉ አሁን ከልጆች ጋር ለምሳሌ እንደ አዲስ እንደተዋወቀው ይልቅ በነገራችን ላይ ባለቤቴ የምደምት ታውቃል። አሁን የመጨረሻ የተወለደችው ልጅ አዲሷ ማለት ነው ጸጉር እያለኝ ነው የምታውቀው። እና ቤት ውስጥ ፎቶ አለ፣ የድሮ ፎቶች። እና ስታድግ ትለኛለች ባለቤቴ እርግጠኛ ነኝ ያኛ እናንተ አባት ነው ትላጃ ትምህርት ቤት ወስዳ ሁለቱም ፎቶ የመላጣነት ዘመኑን ግራምፓ አያቴ ይሄ ደግሞ አባቴ ይገረም አዲስ ተከታታይ ፊልሙን ለማስተዋወቅ እዚህ ተገኝቷል። ይገረም እንዴት ነው ይገረም? በነገራችን ላይ አይቼዋለሁ። እንዴት ነው ሞ- ሞ- ስትል አስተውዬው አላውቅም። ታቃለለ ካንትና ነው ማነው? እሱም ይሄ ሮናልዶ ነው እኮ ከሜሲ ነው ከሮናልዶ ሮናልዶ የኔ ስሜት ነው ይቅርታና፣ የኔ ስሜት ነው። ክርስቲያኖ ሜሲን የሚበልጠው በእኔ አስተያየት በመልክ ብቻ ነው። የኔ ነው እሱ ደግሞ። ጥረቱስ ልፋቱስ ብቻውን ቲም መመስረቱስ በሱ ላይ መውደቁስ። ቅድማ ይቼ ነበር ልክስ ገብተ እንዲህ ስትል ይሄ ሰውዬ እንዳይወድቅ እያልኩ ስፈራ ነበረ። ሰራ ስፖርት ስፖርት አለ። መንገድ ላይ ክርስቲያኖ ሮናልዶ ተጽዕኖ አንድ ቪዲዮ ላሳይህ ነው። እስኪ ይህም ቪዲዮ እስ ክርስቲያኖ ሮናልዶን ለመምሰል ሰዎች ምን ያጋጥማቸዋል? ፈርቼልህ ነበር። እንደ አይኖ ደግሞ ይህችኛዋ በጣም ሴራሚ እኮ ካልተገብረ አትሄድም። ስለ ፀጉር አወራለሁ ብዬሽ ጥርሴን ፈጅቼ። እንደው ዘሎ የመውደቅ ነገር ከተነሳ ለምንድን ነው ሰዎች እየተነሱ የሆን ነገር ሲያጋጥማቸው እምን ስቀው? የሁላችን ባህሪ ነው አይደል? እንደ ያን ነገር አለ እኔ ይልቅ መውደቃቸው ሳይሆን ከወደቁ በኋላ እንዳልወደቁ ለመሆን የሚያስቀየኝ እኮ መውደቃቸው አይደለም። አዎ አልወደቅሁም። አሁን ይሄ ሰውዬ እንደው ተመልከቱ፣ ይሄን ቪዲዮ አሁን ሮጠ እሱ ማ ሰላም ያለው እንደዚህ መታው። ወንድሜ እኔ ጌታ አሁን አለው ታሪፍ ያለው መሳቢያ ቤቱ ነው ችግሩን የሚያቀር አሁን ይሄን ሁሉ ቪዲዮ የጋበዙ ለምን ታውቃለህ? እቺን ነገር ተው ነው በቃ። አሁን ቅድም ስትገባ እንዲህ ብለህ እንደ ክርስቲያኖ ሮናልዶ እንዛ በነገራችን ላይ ባሳለፉ ነው ከአንድ ከ15 ቀን በፊት የኮሜዲያኖች አርቲስቶችና የመከላከያ የእግር ኳስ ጨዋታ ነበር አይደል? ነበር። ስንት ላይ ነበር የተሰለፍከው አንተ? ተከላካይ ነው። በነገራችን ላይ ከልጅነት ጀምሮ ታማኝ ነኝ ለመከላከል። እዚህ ጥግ ላይ ነኝ ሁሌ፣ እዛች ቦታ ነው ቆሜ ኳስ አላሳልፍም። በጣም ተከላካይ ከመሆኑ የተነሳ ይገረም ቅጽል ስሙ ኮንዶም ነው።

በኋላ አራት ለባዶ ተጨዋታው አለቀ። ከጠናው ካይቀር እንዴት ህዝቡ ሳያይ ይቀራል ብሎ እራሳቸው ላይ ሲገባ ሁሉ ካገባው ሰው እየጎን ሄደን ተጠንቶማ መታየት አለበት። ተጠንቶማ ይታይ እንጂ ለምን ይቀራል? ከተቃራኒ ጋር ይገረም፣ በኋላ ላይ ከኔ ጋር ቆይታ ይኖራል። በነገራችን ላይ ይህ ወር እጅን የመታጠብ ወር ነው።

ብራክሽን ላይ ወንዴ። ባሳለፍነው ሳምንት ከጁሊያን ማርሊ ጋር አብሮ በማሲንቆ ብሏልና አኩር አኩርተኛል። እውነቱን ለመናገር ይቻ በዚህ በእጅን የመታጠብ ወር ድንገት ተከስቶ ተወዳጁ የፊልምና የቲያትር ተዋናይ ሚካኤል ታምሬ ሰርፕራይዝ አድርጎናል። እስኪ አይተነው እንመለስ። እርድ እርግጠኛ ነኝ እዚህ ፍርፍር አጠገብ ኔትወርክ አይሰራም። ጠምኮ ተራራ ምን ሆነህ ነው? ምን ነው ሳትታጠብ ትተነዝራለህ? እንደ ከበላሁ በኋላ እታጠባለሁ ከበላ በኋላ ለምትታጠባለህ? ከመብላት በፊት ነው እንጂ መታጠብ። አንተ የምትታጠብበት አስተጣጠብ ጲላጦሳዊ አስተጣጠብ ይባል። በእናትህ ጲላጦስ ደግሞ ምን ጲላጦሳዊ አስተጣጠብ ምንድን ነው? ምንድን ነው መሰልህ? ይኸውልህ እችላ ማታ ጀርማል ማታ ጎጂ ነገር አለ። እሱን ከከተትክ በኋላ አላየኸውም አልሰማሁም ብለህ መታጠብ እንደ ፒላቶስ አሁን ሚኪ፣ በናታው ንፁህ እኮ ነው። አሁን ምን ይመስላል፣ አይደል ይመስላል። አይኔ ትልልቅ ነው። ሌላ ነገር ያለው ካላልከኝ በስተቀር ንፁህ አይደለም። በአይን የማይታይ ነገር አለ። እውነቱ ልንገር፣ አንድ ነገር ልንገር። በጣም እራበኝ። ደግሞ እንዴት ደስ ይላል። በእናትህ፣ አሁን እንደው ታጥበ ነው የጀመርከው? ታጥበ ነው? ታጥቤ፣ እጄን በሳሙና ሙልጭ አረጌ፣ ታጥቤ። ቆይ እንዴት አዳ ማለት፣ እኔ እኮ አሁን ከበላው በኋላ ነው መታጠብ የሚባል። ካልቆሸሸ እንዴት ታጥባለሁ? አስተዳደጋችንም ነው። ልክ ነው እኮ። ልክ አንተ እንደተነሳ ደስት ውስጥ ነው አውቃለሁ። ስንማርም ይ ለለምለም አመር ውሃ ሐኪም እየተባለ ነው መመጋዝ መመኪና መመታጠብ ተብለን ብንማር ኖሮ እንዲሁ እየታጠብን ንጽህናችን እንጠብቀን፣ እንበላል። እስቲ እንደው ሰይፍ አንድ ነገር ልጠይቅህ። እዚህ ከመድረስ በፊት ያረካቸውን ነገሮች አንድ በአንድ ነገር። በቃ ጧት ተነሳው፣ ቁርስ በላው፣ ሳትታጠብ? አዎ በልቼ ግን ታጥቢያለሁ። በልተህ ታጥባለህ። ከዛ በኋላ ከዛ በኋላ ወጣሁኝ። ሰው ሰላም። በር ከፍተህ ወጣ። በር ከፍቼ ወጣ። ከዛ ሰው ወይ ሰላም አልኩኝ። ሰፈር ውስጥ አጨማለቅኳቸው እንጂ ስማ። አጨማለቁ እንጂ ስማ። እንትን ሸንቶ ሳይታጠብ የመጣ ሰውዬውን እንጂ ዘረበ ነበረ። ከዛ ሱቅ ገባው የሆነ ዕቃ ገዝቼ ለብር አወጣ። ታዲያ ብር ንጹ ነበር፣ አዲስ ብር ነው። ትዝ ይለኛል፣ አዲስ ብር። ከዛ በኋላ አልኩኝ እንትን እንትን አልኩኝ። ከዛ በኋላ መጣሁ መጣ። አሁን በዚህ ነገር ውስጥ ሁሉ ስንት ነገር እጅ ላይ እጅ ነክተዋል። እንዲህ ምን አለ ልምድ ብታረገው አንተ። ቆይ ለትበላ ስትል በምን እስኪ አንድ ነገር ቢያንስ ምን አስታውሳለሁ መሰለው? የመህግ ብዬ አስታውሳለሁ የመህግ መ እጅን በሳሙና ሙልጭ አርጎ መታጠብ መታጠብ መ ልበላ ስል እችን ነገር ማሳብ ነው። እህሉን ብላ መጀመሪያ እናሁ ምንድን ነው? ታጠብናና እንደው አይገልህ ቁላሉ ደግሞ ያየኛል። ታውቃለህ ወይ ወይ ወይ ወይ አለች አስታጠቢ፣ እንዴት ነሽ ደራነሽ? ወይ ብሎ እኮ ምንም ነገር የለም እኮ ብሎ ሲያካብድ ምን አለው፣ ይህ ንጹህ ነው ብለህ ንጹህ አይደለም አንቺ፣ የኔ እጅ ነው እስኪ ከእነማን ጋር እንደምትኖር አመድ ሆኖ ቅጽል ስም የሚሆነው ከአሁን በኋላ። እንዲሁ ሁሉ ነገር ንጹህ እኮ ነው ግን የሚመስለው። ቅድም እጄን በላኝ አልከው እሱ እኮ ነው። እኔ እኮ ደግሞ አገኝነው አልከኝ። እሱ እነሱ ናቸው። አሁን መፍትሄው ምንድን ነው? በሳሙና መታጠብ። እስኪ ላይፍ ቦይ እስኪ እዚህ ላይ በዛ ዝም ብላ አሁን እንደዚህ እንደዚህ አደለም። እጃችን መታጠብ እንዴት እንዳለብን አሳያሃል። እስ እንደዚህ እናረጋለን። ኮሮና የመጣ ጊዜ እኮ በደም ብታጠብ ነበር። እጅ ራሱ የፈረንጅ እጅ መስሎ ነበሩ። እያንዳንዱ ጣታችንንጣታችንንም አስሮ ነው እሺ፣ አስሮ ነው። ይሄ በተለይ በደም እሺ። ከዛ ይህን ከጨረስን በኋላ ይሄኛው እንደዚህ በደንብ ገቢውን እስከዛሬ ድረስ አብረን ስን በላ ነበር ነው የምትይኝ። ለምን ነው የማልጠቅበው፧ እላለሁ ለካ ከሌሎች አካላት ጋር ነበር። ምን በላው። እስኪ አሁን ላሳየ፣ እስኪ ያው። አይገርምም? ዋው በጣም ይገርም። አ ናበልብላ ተው እንዴ! አልቀዘቀዘም። አይ በዚህ እጅ በልተሽ እንትን ቤት እየተመላለስ ከመቀዘቀዝ ነው እንዴ? ይሄ ይሻላል ቢቀዘቀዝ። አሁን ይበላ፣ አሁን ይበላ ኡ ያ ያው እንግዲህ ሰይፉ በኤቢኤስ ተመልሷል ብልን ነበር። ሰይፉና ይገረም በኤቢኤስ ተመልሷል። በጋራ በጥምረት ያዘጋጁት ደረጀ እና እብቴ የሆነ መሰለኝ ነው ዛሬ ደስ ሲል፣ በጥምረት ያዘጋጁት በጥምረት ነው። በዚህ የመዝናኛ ዝግጅት ያው ሳቅ ጨዋታ ብቻ አይደለም። ሁሌ እንደምናደርገው የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። እነሱን ቪዲዮች አይተን እንመለስ። በነገራችን ላይ በዚህ የጽድቅ መንገድ ላይ ካሁን በፊት በጣም የተቸገሩ አንድ እናት ቀርበው ነበረ። ስማቸው ወይዘሮ ቴነሽ ይባላሉ። መውደቂያ አጣሁ የት ልድረስ በጣም የሚያሳዝን ቪዲዮ ልከውልን ነበረ። ይህን ያዩት የአዲስ አበባ ትራንስፖርት ቢሮ የላዳ ታክሲዎች ማህበር ኤልኔት ፋውንዴሽን በጋራ በመሆን ለእኚህ እናት እኛ እያለንማ እንዴት ይቸገራሉ በሚል ከ740 ሺህ ብር በላይ የሚያወጣ ቤት ሰርተው አስረክቧቸዋል። ወይዘሮ ቴኔሽ እንኳን ደስ ያሎት ብሏል ሰይፉ በኤቢኤስ። ምስጋና ይገባቸው። በነገራችን ላይ ሰይፍሻ፣ በዚህ አጋጣሚ ይህንን ነገር ሳላደንቅ አላልፍም። ከፕሮግራሞቹ በላይ አሁን ባለንበት መቼም ዳገር ነው ያለንና እየተሰራ ያለው ነገር ይበል የሚያሰኝ ነው። አንተንም እንደ ፕሮግራም ያንንም፣ አንተንም አምኖ የሚደግፉትንም አካላት በጋራ በዚህም ሳምንት እንግዲህ እዚች ስልክ ላይ ነው የምትልኩት የአንድ ደቂቃ ቪዲዮ ነው። እርግጥ ቶሎ ላይ ተላለፍ ይችላል፣ በርካቶቹ ወረፋ ስለያዙ ግን ይደርሳል፣ እንደ እግዚአብሔር ፍቃድ። ብዙ ኢትዮጵያውያን አሉ በሀገር ውስጥም በውጭም የቻሉ፣ በገንዘብ በጸሎት እስከተረዳዳን ችግራችን በጣም ትንሽ ነው። የዚህም ሳምንት ቪዲዮ ቀጥሎ ይቀርባል። ቤት አድሮ ማር ይባላል። የአስራ አንደኛ ክፍል ተማሪ ነው እንደምታዩት ታይ ነው ይያለው ወጣት በጋምቢ ሆስፒታል ተመርምሮ የታከመ ነው። እንትን አረፍ ታብዬ ነበር። እናም ከጥቁር አንበሳ እንዲሄድ ዲድ ሪፈል ተጽፎለት ከዛሬ አምስት ዓመት ሪፈል ተጽፎለት ነበር። እናም ቤተሰቦች አቅም ስለሌላቸው መርዳት አቅም ስለሌላቸው መሄድ አልቻልኩም። ስለዚህ የኢትዮጵያ ህዝቦች የተቻላችሁን ያህል እንድትራዱ ሲል ጠይቃል አዎ ብዙ ደጋግ ኢትዮጵያኖች አሉ፣ እርግጠኛ ነኝ ተቸገሩ በማገዝ ነገ ደግሞ እነዚህን ወገኖች ስቀው ተሽሏቸው እናያለን። የዛ ሰው ይበለን። ለደጋጎቹ ግን ምስጋና ይገባል። አዎ ይጌያለ በጣም ብዙ እንግዶች አሉ። አቤት ዛሬ ያለው እንግዳ ብዛት! እንስቃለን፣ እንጫወታለን በእስራኤል ደከማምሯችንን ፈታ እናደርገዋለን። ከቅኝት መሸጋገሪያ በኋላ ሰይፉና ይገረም በኢቢኤስ ይቀጥላል። የት አለ ቅኝት? ሲኒማ ምፕር ፊት ለፊት ቁጥር ሁለት አራት ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ክሎስ ሲቲ የወንዶች አልባሳት አድራሻ ቁጥር 1 ፒያሳ ሲኒማ አምፓየር ፊት ለፊት፣ ቁጥር 2 አራት ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎዝ ሲቲ የወንዶች አልባሳት። ክራፍት ኖሌጅ። እሷ ያገኘችውን እድል ማንም ሰው ቢያገኘው ደስ ይላታል። ህይወቱን ለመቀየር ይወሱ አሁኑ የሚቱና ይመዝዱ ከምን ሰጣቸው ኮርሶች በጥቂቱ ሶፍትዌር ቴስቲንግ ሚውል ሶፍት AWS DevOps አዥዋር DevOps Java Microservices በብቁ ባለሙያዎች የተደራጀ የስልጠና ማዕከላችን ብቁና ተፈላጊ አይነት ባለሙያ ያደርጎታል። በየትኛው ቦታና የሥራ መስክ ላይ ሆነው እቤቱም ሆነው መማር ይችላል። ሙያተኞችን የቅርብ ክትትል በማድረግ ፕሮፌሽናል ሲሆኑ አብረናቸው ተጋ መቶ ፐርሰንት ወደ ስራ የመቶ ሺህ ክራፍት ኖሌጅ ቢዩቲ ባይ ጆሲ ቪርጂኒያ፣ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላቸው። ቢዩቲ ባይ ጆሲ የሜካፕና የጸጉር ሥራ በማንኛውም ጊዜና ቦታ ይሰጣል፣ ያሳምራል፣ ያሱማል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቾ፣ ሴቶን ወንድ እኛ ጋር መጥተው በስታይል ጸጉራቸውን ይሠራሉ፣ ይቆረጣሉ፣ ያምራሉ። ጸጉራቸውን በቀለም ማሳምር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ! ሙሽራም እንፈሽናለን። ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ቆታል በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ